አልገደሉትም። ሰውየው በዚህ ነገር በጣም ተገርሞ ሰውየው ሻሃዳን የያዘው። ስንት ስንት! በቃ ይሄ በወሬ ደረጃ ሳይሆን በላይፍ ኤክስፒሪየንሳቸው በጣም የበደሏቸውን ሰዎች በይቅርታ ነው የሸኟቸው። እነ ዋህሽ እኮ ሐምዛን የመሰለ ሰው ገድሎባቸው ይቅርታውን ተቀብለዋል። በእርግጥ ከፊቴ ዞርበል ብለውታል። አያችሁ፣ ይሄ ሰፍ ማለት እዚህ ጋር ነው። አሁን ነቢዩ ስለም ዋሽን ይቅር ብለውታል። ግን መተው ግን አልቻሉም። ሰፍህ ግን ማድረግ አልቻሉም። ለምን በቃ በጣም ሐምዛ ማለት ለሳቸው ረዲ አላሁኑ ምን እንደነበሩ ታውቃላችሁ። ግን የይቅርታ ግን ጥጋቸው በጣም የሚገርም ነው። ረህማቸው በጣም የሚገርም ነው። ነቢዩ ሰለላሁ ዐለይሂ ወሰለም እኮ አይሁድ አይሁድ ሞቶ አዝነዋሉ እኮ አንተ የአላህ መልክተኛ አይው ላይሁድ ታዝናለህ ወይ ለእስላም ጠላት ላይሁድ ታዝናለህ ወይ እኮ ሲሉት አንድ ነፍስ እኮ ወደ እስልምና ሳትገባ እያመለጠች ይኗል። የበደላቸውን ማህበረሰብ አካል ያደማ ይቆሰለን የካድም ነይ ሰላ ሰለም ይቅር ይሉ ነበርና በዚህ ውስጥ ሰላማችንን እናገኛለን። ዱንያ ደግሞ ወላሂ አላፊ ጠፊናት ሁሉ መን አለይ ፋን በምድሪቷ ላይ ያለች ሁሉ ትጠፋለች። ويبقى وجه ربك ذو الجلال والاكرام يا الله سبحانه وتعالى ነገር ይጠፋል። እሱ ብቻ ነው በዚህ ዱኒያ ላይ ፈራጁ፣ ሐኪሙ። ስለዚህ በቃ ይቅር እንባባል እንተው፣ አዲስ ህይወት ወላ ይቅርታ፣ እንደገና አዲስ ኢነርጂ ይሰጣል። አዲስ ነገር እንድታስቢ፣ ወደፊት እንድትጂ፣ ሰላምሽ እንድታገኝ። በህይወታችን ውስጥ ደግሞ ደጋግሞ የሚያደሙን ሰዎች፣ ሰው ደጋግሞ የሚያርዱን ሰዎች አላ ስታላ ሂዳያ ይስጣቸው። እኛም ሳናቀው የሆኑ ሰዎችን እያሳመምን እያስለቀስን ከሆነ አላህ ሂዳያ ይስጠን።

አላህ ነው የሚወደን። አላህ ከወደደች ደግሞ ምን አለ? አላህን ያገኘ ሁሉን አገኘ፣ አላህን ያጣ ሁሉን ያጣ እኮ ነው። እኛ በይቅርታ ወላሂ ለአዚም ከፍ እኮ ነው የምንለው አላህ ይወደናል። በመተዋችን ብዙ የማይተው እሱ የሰተረልን፣ ሰርተን እሱ የሰተረልን ወንጀሎችን አላህ ይመራናል እና ኢንሻላህ እህቶቼ፣ አላህ ስብሀነው ተዓላ በይቅርታ ጌጥ አላህ ያስውበን ነው የምለው። እህቴ ጀሚላ ጥያቄ አለኝ። ስትሰማውሽ መሰለኝ፣ አልተሳሳትኩ። ከታች ጻፍሽ መሰለኝ። ኡስታዝ ከታች እየሳፍኳቸው ነው። አልተምቻቸውም፣ ሆን አላቅም። ኡስታዝ ሙባረክ ሰላም አለይኩም ወራህመቱላሂ ወበረካቱ። ዐለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናቸው? ኢንሻአላህ ቀጥሉ። መንገድ ላይ ነኝ ትንሽ ድምጽ ነገር ሊኖር ይችላል። ታውሽ ኡስታዝ፣ ሰላም አለይኩም በድጋሚ ኡስታዝ አቡ መሐመድ ኡሙ ሐኒፋ፣ ሰላም አለይኩም ወራህመቱላሁ ወበረካቱሁ

አልሐምዱሊላህ ለአላህ ስለወድሻለሁ። ይሄን ድምጽ ሲሰማ ደስ ይለኛል፣ ሀቂቃ ማለት ነው። እና ቀጥሉ ያ جماعه ወድሻለሁ፣ አላህ ይጠብቅሽ። ሰላም አለይኩም በረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ዓለይኩም ሰላም ወረሕመቱላሂ ወበረካቱ። ያምን ማዳ እመጣለሁ፣ ሰው እመጣለሁ ብሎ እስካሁን ድረስ አልመጣም። እንዴት ነው? ወይልጭተ አይተመቸውም ይሆናል ወይ መንገዱ እዚህ ይሆናል እንጃ። እንግዲህ ፉሪ እንዳዳነ ፉሪ የት እንደሆነ እንኳን አላውቀውም። እንጠብቃለን እንግዲህ እንትን ነው የነቢል ቤት አሁን እነሱ ጋር ማታ ስለሆነ ይተኛል በዚህ ሰዓት፣ እና ብዙ ጊዜ ታብታቢያን ሰውና ይዘረግፈናል። አሁን ግን ታብታብ አድርጉና ታብቻችን። ስለ ይቅርታ እያወራን ነበረ። አስቀድም የጀመርነውን እንትን አላልነው፣ በቃ ቀጠለ ስታዝ ሙባረክአይመቸኝም መንገድ ላይ ነ እናላወኩኝምእናላወኩኝም አይመቸኝም እንዳል ስልክዜ ነበረማ ይሰማል ይመቻል ለማውራት እንሻላህ፣ እስቲ አንድ ሁለት ደቂቃ ከተመቸኝ። እንዴት ናችሁ? ሙ አፍራህ እንኳን ደህና መጣልሽ። ጠፍተሻል። ትንሽ እያለኝ ስለ ቅርታ እያወራችሁ ነበር እና ዛ ላይ ትንሽ አንድ ሁለት ፖይንት አለ ካለ ከፈቀደ ሁለት ፖይንት ልጨምርና ያ ምንድነው ቅርታን በተመለከተ ያውላችሁም ያነሳችሁት ያለው ሀሳብ ትክክል ነው አሪፍ ሀሳብ ነው ሙአፍራሙ መጨረሻ ላይ ያነሳቻቸው ሀሳቦች አሉ እንግዲህ አላህ ሱብሓነሁ ወተዓላ ተወደደው ባሪያ ነው እንደዚህ አይነት ልብ መሰጠውና ይቅርታ ልብ ይቅርታን ማድረግ ከታላላቆቹ

የማይረዱት ነገር ምንድን ነው? ይቅርታ ሲባል የግድ ያን ነገር እንረሳልም ሙሉ በሙሉ ማለት አይደለም። ይቅርታ ማድረግ በአላህና እና በእኛ መካከል፣ በሰውየውና በአላህ መካከል ያለው ጋብ በእኛ በኩል እንዳይሆን፣ ወይ ደግሞ በእኛ ምክንያት ሰውየው እንዳይያዝ አላህ ሱብሓነሁ ወተዓላ እንዳይጠይቀው ይቅር ማለት ነው እንጂ ያን ክስተት ሙሉ በሙሉ መርሳት ማለት አይደለም እና መርሳትም አንችልም። አላህ ሱብሐነሁ ወተዓላ በውስጣችን የፈጠረ አይምሮ አለ። አይምሮችን ምናልባት ላረሳው ይችላል፣ የተወ የሆነውን ነገር ይቅርታ ማለት ግን በአላህና በሰውየው ማዕከል ያለው ሪሌሽን በእኛ ምክንያት እንዳይደናቀፍ ለሰውየው ወንጀል እንዳይኖበት አላህ ሱብሐነሁ ወተዓላ ለአላህ ብሎ ይቅር ማለት ነው። እና እንደዛ ነው መረዳት ያለብን ብዬ አስባለሁ። እና እንሻላህ ትንሽ ጫጫታ ነገር ስላለ እቀጥላለሁ፣ በኋላ ላይ እናንተ ቀጥሉ እዛ አተላ። ኡስታዝ፣ እኔ ምለው ሱዛን ቤት ብንቀይር አይሻልም? ከሚዘረግፈን ሁሌ ዝሁር ሲደርስ ይዘረግፋል። ይሄ ቤት ተኝቷል። ለይት ምን እናድርገው? ቤቱን ታዲያ ምን በባዶ ጥለን እንውጣ? እሱ መጣሉ አይቀርማ። እሱ ከሚጥለን አንድ ቤት ይከፈትና ወደዛ እንገልበጥ፣ አይሻልም? አረ አለችው አወላ እስከሚዘረግፈን ድረስ ታብታብ ካደረገ አይዘረግፈንም ምናልባት ስልኩ ቻርጅ ከጨረሰ ነው። እርግጠኛ ነ ቻርጅ ላይ ሳይሰኩ አይቀርም። እንደሚተኛ ተኝቶ እስከሆነ እኮ ተኝቷል እኮ። በቃ ሁሌ ነው። ገባሽ? እንትን ስለዚህ ቻርጅ ላይ ስለሚያደርጉኝ ታብታብ እያደረገ ቆየ፣ ይሻል። እንደዛም ይቻላል። ከዘረገፈን ረገፈን ወይ የሆነ ቤት እንገናኝ ተባብለን ካሁኑ አንድ ቤት እንትን እንበል ወይም ቼክ እናድርግ፣ ማለት እንትኑ ከቀጠለ ትምህርቱ ከቀጠለ፣ ካልሆነ ግድ አደገቱ የተሻለ ነው። በቃ እየቋጨን እየቋጨን እንሂድና በዘረገፈን ሰዓት እንግዲህ ደግሞ አዘረጋገፉ እኮ ስሚላ ሲያስ ደግሞ ልክ ሳስፔንስ ስቶ እንዲ በርት ጨዋታ አስጥስት ወላሂ እና ዝርግፍ ያደርገናል። ተለምዷል አሁን የነቢል ቤት እንደዛ ነው ጀሞ ይመትሻል እንዴ ለመቀየሩ ላስገባሽ ኡማይ ምን ቆይ እስቲ ነይ ግቢና ሀሳብ እሺ ጀሚላ ስራ ላይ ናት መርሀባሽ ካልሆነ በቃ ጥያቄ ልጠይቃችሁ እንደው ይሄ የይቅርታ ባህላችን ይቅርታ የመደራረግ ባህላችን፣ ሰው አሁን ላይ ይቅር ይባባላል ብለን እናስባለን። ይቅርታ አለ በመካከላችን? የለም ከሆነ ምንድን ምንድነው ማለት እንዲቅር እንድንባባል እንዳንባባል እንድንጨካከንስ ያደረሰን ነገር የምን እጥረት ነው ብላችሁ ታስባላችሁ? እስቲ ሂዱበት። ሱዛንስኪ ሀቢብቲ፣ ኦኬ፣ እንቀጥላለን። አሁን ደግሞ ቢዚ ቢ እያለች ያለችው እንትና ነቢል ተኝቷልና ይዘረግፈ ምናልባው መሀል እያለች ያው ስንዘረገፍ ይቆማል ሀሳቡ ከዚህን በቃ እንትን እንላለን። አጭር ነገር ሁሉ የሚገርመኝን ነገር ልናገር። አሁን በጠየቅሽው እንትን ላይ እማ አፍራ አሁን ለምሳሌ እኔ ይሄ አሁን ባህሪ ሆኖ የሚታው ሰው አለ አደለን? በቃ ባህሪ ራሱ ሆኖ የሆነ ነገሮችን እንትን የል ማለት ይሄ አትኩሮ እንትን ያለ መመርመር በቃ እንዲያስባ ይሆናል ብዬ ማለፍ አይነት ነገር እና ሰው ግን ይጨቀጭቅሻል፣ አይገልጸውም። ለምን ታልፊዋለሽ? እንደዚህ ተብለሽ እንደዚህ ተደርገሽ እንደዚያ አይነት እንትኖች ይሄ ይቅርታ እንዳናደርግ ሁላ ጨምቀው የያዙን ነገሮች አሉ። እኔ በጣም እውነትም የሚገርመኝ ነገር ስለሆነ ነው። አሁን እኮ ካያችሁት ሚዲያው ራሱ እንዳለ ጠቅላላ ሚዲያው ራሱ ዳዕዋ እየተደረገልን ያለው ሰውን አትመኑ ሆኗል እኮ። በጣም ነው የሚያናደኝ፣ በጣም ነው የምገረመው። በቃ ሰውን አትመኑ፣ እንደዚህ አምኛት እንደ እንትን ጓደኛ አይኑራችሁ፣ የጓደኛ ጥሩ የለውም አምናችሁ ቀርባችሁ እንደዚህ ትደረጋላችሁ እንዲትሆናላችሁ። እንዳለ ሚዲያው በተለይ ይሄ ነን ሙስሊም አካባቢ ያለው ዳዕዋ ያለው ነገር ምንድን ነው? በቃ ሰው አትመኑ ነው፣ የሰው ጥሩ የለውም እየተባልን ያለ ነው። እና እንደውም ጥያቄውን መልሼ ወደ እናንተ ልገልብጠው ምንድን ነው ነገር ነው አሁን እያወራን የነበረው በይቅርታ ዙሪያ፣ አሁን ደግሞ በማመን ዙሪያ ሆኗል መሰለኝ። እንደዛ ነው ኖኖ። ይቅርታ እንዳ ጥያቄው ይቅርታ የማድረግ እንትናችን ምን ያህል ነው ብለሽ ማለት፣ ሰው ለይቅርታ ቀለል ቀለል ብሎት ይቅርታ ያደርጋል ብለሽ ታስቢያለሽ ወይ? አሀስ ይቅርታ ላይ ሰነፍነን ቶሎ አንተውም ብለን ካሰብን ደግሞ ምክንያቱ ምን ይመስልሻል ብዬ ነው እየጠይቀ። እኔን እንደዛ ብለሽ ከጠየቅሽ የምንላለው መሰለሽ፣ ያው ችክ የምንልበት ነገር አለ። እንደ የጉዳታችን ገብቶሻል። ችክ ብለን ይቅርታው ላይ የምንዘገይበት ሁኔታ አለ። ለምንድን ነው ብለሽ ብትይን ደግሞ የሰው ሁኔታ ነው ያን ነገር እንድታደርግ የሚያደርግሽ። ያኔ ሙሉ ለሙሉ ትተሽ እንዳትተይ የሚያደርጉሽ ሰዎች ናቸው። ዞሮ ዞሮ ቁስልሽን ከስር ከስር እየተከተሉ ኮቴ ለኮቴ እየተከተሉ የሚቆሰቁሱብሽ ከሆነ ወላሂ ላዚም ይቅርታ ለማድረግ ትት ያለሽ ትቸገር ያለሽ ማለት ነው። ከዛ በኋላ ደግሞ ይቅርታ አድርገሽ ደግሞ መተው ስትፈልጊ ደግሞ እንዳትተይ የሚያደርጉሽ ሰዎች አሉ። አሁን ላይ ይቅርታ ሰው እያደረገ ነው ወይ ካልሽ፣ ደግሞ አለ ብዬ አስባለሁኝ። የለም አይደለም እንደዛ ብዬ መደብደብ አንፈልግም። ሰው ይቅርታ ያደርገ። ግን ሰው ምንድን ነው ይቅርታ የሚያደርገው ሰው እንዳለ ሆኖ የሚደረግለት ሰው ግን እንዴት ነው? እንዴት ብዬ ላስረዳሽ። በኋላ ይቅርታ የሚደረግለት ሰው ግን አላህን ፈርቶ ይቅርታ ተደርጉልኛል ብሎ ያንን ነገር የሚተው አይደለም ገብቶሻላ ያን ነገር ያደረገችው ምናልባት አላም ፈርታ ምናምን ነው ብሎ የሚረዳ ሰው የለም በአሁን ሰዓት። ስለዚህ ይቅርታ አድራጊው ሰው ይቅርታ ከማድረግ እየተቆጠበ ያለው ለዛ ይመስለኛል። አይን እኔ እንደዛ የተረዳሁት እንደዛ ነው። ያው የሁላችሁንም ሀሳብ ማዳመጥ ፈልጌ ሁሉም አስተያየት መስጠት ጀሞ ማለች ጥያቄው ቲቲ ያለችው ባላ ነበር አላየቱም ነው ይገርም የኔ ጥያቄ ወድሻለሁ ነው አለች አላየ እንትን ነው የሚመስለኝ አይታችሁ ከሆነ የተበደሉ ሰዎች በተለይ እኛ ሀገር የምታዘበው ነገር በጣም ይታፈናሉ ይታፈናሉ አሁን ለምሳሌ ጓደኛ ወይ ቤተሰብ በድሎሽ ቁጭ ብለሽ እንድታወሪ እንድትነጋገሪ ጥፋታቸውን እንዲያውቁ ወይ ጥፋትሽን እንድታውቂ አይደረግም። ዝም ብሎ በቃ አውፍተባባሉ ምናምናም ይባልና የሆነ አንቺም እዛው ቁስል ላይ ሆነሽ እሷም ጥፋቷን ሳታውቀው ምናምን ይቅርታ እንትን በቃ ሰው ጥፋቱን በስነ ስርዓት አውቆ መጥቶ በቃ ገንዘብም ከሆነ ያንን ገንዘብ መልሶ ሀቅ ካለሽ ማለት ነው። ያለፈብሽም ክብር ሽለም ላይ ወጥቶ ከሆነ ለዛ ለሚገባውን ይቅርታ ጠይቆ ምናምን አይደለም። ብዙ ጊዜ የተድበሰበሰ የይቅርታ ባህል ነው ያለን። በቃ ወደ ኋላ ትመለሱ እንደዚህ ምናምን አትበሉ ይባልና፣ ጎድ ፖይንት ወላሂ የሚማርበት አንዳንድ ጊዜ እህትሽን፣ ወላሂ እንዴት እንደ ጎዳሻት አታቂም። አንቺ ልትወጃት ሁሉ ፈልገች ላይሆን ይችላል። እህትሽን የጎዳሻት ገባሽ ባለማወቅሽ ምናምን ሊሆን ይችላል። አንቺ የምትማሪበትም እድል አይኖርም። እነዛም ሰዎች ደግሞ ይቅርታ በቃ በፕሮቶኮል አንቺን አይጠይቁሽም። በተለይማ ዛ አስር ሳይድ ስም ካለው ገንዘብ ካለው እንትን ካለው በቃ ምንም የእሱ እንትን እንዲታለፍ አይፈለግም። ገባሽ አይደለ አንዳንድ ጊዜ ሰዎች እዚህ ፖይንት ላይ ነው እኔን እንትን ያደርግ። ስለዚህ እንደዚህ ልታደርገኝ ክብሬን ልትነካ፣ በነገራችን ላይ እኮ የሰው ክብር ላይ መውጣት ማለት ነው። ወላሂ ነው የምላችሁ። ይሄ ስለ ክብር የሰውን ክብር መንካት ምን ያህል መጥፎ እንደሆነ ምን ያህል በኢስላም የተወገዘ እንደሆነ ዑለማ ሲያስቀምጡ على سبيل على سبيل المثال ለምሳሌ ይላሉ አንድ ሰው አንድ ሰው ሪባ ቢበላ አሉ። ሪባ ማለት ወለድ ማለት ነው። ቢበላ በጣም ወንጀል ነው አይደል? አሉ የሪባውን ትልቅ ክፋት ሊያሳዩ የሪባ አንድ አስረኛው ወለድ መብላት አንድ አስረኛው ራሱ ነሰው ላ ሰላመቱ ለአፊያ አላህ ይጠብቀን፣ ወንድ ልጅ እናቱን አስፋልት ላይ እንደ መገናኘት ነው ይላሉ። የሪባ አንድ አስረኛ፣ የሪባ አንድ አስረኛ አስፋልት ላይ ወንድ እናቱን እንደ መገናኘት ነው ካሉ በኋላ እንትኑን ክብደቱን ለማሳየት ነው። የሰው ክብር ላይ መውጣት ደግሞ ከዚህ ይበልጣል ይላሉ ወላሂ ነው የምላችሁ አላህ ለሰው ልጅ ወለቀት ከረምነ በኒ አደም የሰው ልጅ አልቀን ፈጥረነዋል ነው ያለው የሰው ልጅ ክብር ነው ማንም መጥቶ የሚዘርጥጠው ማንም መጥቶ እንደ ልቡ የሚናገረው ማንም ዛሬ ቀኔ ተሟልቶልኛል ጊዜው የኔ ነው ሀብቱም ገንዘቡም ስልጣኑም የኔ ነው ብለው ሰዎች አንዳችን በአንዳችን ላይ እንደፈለግን እንድንዘባበት አላህ ሱብሓነሁ ወተዓላ አልፈቀደልንም አንዱ መቶ እንደፈለገ ባል ሚስቱን ሊሆን ይችላል፣ ሚስት ባሏን ሊሆን ይችላል። ጓደኛ፣ ቤተሰብ፣ ዘመድ እንደፈለግን ሰዎች ላይ የፈለግነውን ነገር ብለናቸው በሁለት ደቂቃ በአንድ ደቂቃ ከላስ አምላክ ከወፉ ይወዳል በቃ ወፍ ተባባሉ ምናምን ይባልና ከዛ አንቺ ምን የውሸት ነው የምታናግሪያት? ምንም አፒታይት የለሽም እንኳን ከእሷ ጋር ከሌላ ሰው ጋር ያለውን ነገር አበላሽታብሻለች። እና ይህ የይቅርታ አደራረግ ባህላችን በጣም መስተካከል አለበት ብያምናለሁ። አንደኛ ሁለተኛው ደግሞ ፖይንት ይቅርታ በማድረግ ያለውን ለሰዎችን አውፍ በማለት ያለውን ምንዳ ራሱ ወላሂ ያልተረዳ ነው። በመተው ውስጥ ያለውን አላህ የሚሰጠንን አሁን ቅድም ውስታዛችን እንዳለው ሙሕሲን ማለት እኮ በቃ አሳማሪን ማለት ነው። ነገርን ሲሰራ ቆንጆ አድርጎ አላህን ፈርቶ የሚሰራ ሰው ነው። ያንን ሰው ደግሞ አላህ ይወደዋል። በአላህ ከመወደድ በላይ ምን እናገኛለን? ስለዚህ በመተዋችን ውስጥ ድጋሚ እሷ የምትሰጥሽ ክብር ድጋሚ የምትሰጥሽ ገንዘብ ወይም ስልጣን ወይም ፍቅር እሱ ታይቶን ሳይሆን የአላህን ፊትና ፊት ይቺ ዱንያ ጠፊ ናት። ነገ አላህ ፊት ለአላህ ብዬ ይችን ልጅ በመተዌ ለአላህ ብዬ በመውደዴ ነገ አርሽ ጥላ ስር አላህ ስብሃነው ተዓላ እንዲከተኝ ታውቃላችሁ። ረሱሉ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት ሰባቱም

ገንዘብም የማይጠቅምበት ቀን አለ። ኢላ መን አተላህ ቢቀልቢን ሰሊም አዎ ማንም ሰው አይጠቀምም፣ ሀብታም አይጠቀምም። ወንድ ልጅ ያላት እናት ዛሬ ዱንያ ላይ ወንድ ልጅ በመውለዷ የምትመካበት እሱ ካለ ማንም አይነካኝ የምትልበት ወንድ ልጅ አይጠቅማትም። ገንዘቤ ካለ ማን አባቱ ይነካኛል ብለን የምንመካበት ቀን ያ ቀን እንትን ካልሆነ በአላህ ሰሊም ቀልብ ይዘው ካልሆኑ በስተቀር የማይጠቀሙበት ቀን አለ። ለዛ ቀን የእኛ መዋደድ በአላህ መንገድ ላይ መደጋገፋችን ይቅር መባባላችንና የእውነት ሰዎች መሆናችንን ከዛ ከጭንቁ ቀን የምንወጣበት ሰበብ ሁሉ ሊሆን ይችላል። ምክንያቱም ገንዘብ አይጠቅምም፣ ምክንያቱም ወንድ ልጅ አይጠቅምም። ሰው አሉ በሌላ ቁርአን አላህ የሰው ልጅ ይመኛለው የፍተዲ ቤዛ ቢያደርግ ይመኛል። ሚስቱን፣ እናቱን፣ ሴት ልጁን ሁሉን ነገር ቤዛ አርጎ ፊዳ አውጥቶ ለራሱ ከጀሃነብ ነፃ ቢሆን ይመኛል። አንድ ሰው የተባለበት ቀን አለና፣ ዛሬ አንድ ወንድ ልጅ ለእናቱ ይከላከላል፣ ለሚስቱ ይከላከላል፣ ለሴት ልጁ ይከላከላል አለ። ነገ ግን ሁሉም ሰው ያነፍሴ ያነፍሴ ነው የሚለው ማ ሲቀሩ አሽረፈል ልቅ የሰው ልጅ አይነታ ሀቢቤነል መስተፈል ዓለሚን ሲቀሩ፣ ሁሉም ሰው ያነፍሴ ነው የሚለው ቀኑ ከባድ ነው። ቀኑ እኮ ከባድ ነው። ወላሂ አልዓዚም ማአሸር ላይ እንቆማለን። ሒሳብ የሚባል ነገር አለ። ሰዎች ሁሉ ራቁታቸውን ይቆማሉ። የዛ ቀን እኮ ከባድ ከመሆኑ የተነሳ ሁሉም ሰው ራቁቱን እንኳን ቆሞ አይተያይም። እናታችን አይሻ ማን ነው የአላህ መልእክተኛ ልጅ ፋጢማ አባቷን ጠየቀቻቸው። ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሃ። አባዬ የዛን ቀን ግን እንደዛ ሁላችን ራቁታችን በቆምንበት እለት አንደኛችን አንደኛችን አይተን አንተፋፈርም ወይ ብላ ስትጠይቃቸው ሁሉም በጭንቅ ውስጥ ከመሆኑ የተነሳ አንደኛው ሌላውን አውረታ ያይማሉ። ነሳ አላሁ ሰላት ነቱ ላፊያ። እና በጣም ከባድ ቀን ያለው እና ዱንያ ጠፊ ስለሆነች መዞላለም አያስፈልግም። ለዚህ ቀን ደግሞ አላህ ነጃ ካወጣን፣ ለዚህ ቀን ካስቀመጠልን፣ ለዚህ ቀን ከፍ ማለት ከቻልን የዱንያን በደል ብንተው የተሻለ ነው የሚሆነው ምን ለማለት ፈልጌ ነው አንድ የይቅርታ ባህላችን ቢስተካከል መንገዱ የምንጠያይቅበት ድጋሚ ውስጥን የሚያሽር የሆነ ይቅርታ ድጋሚ ላለመበዳደል የምንጥርበት ይቅርታ በስርዓቱ ሰውየው ድሃም ቢሆን ኮሳሳም ቢሆን ሳንንቀው በስርዓት አውፍ በለኝ አውፍ በይኝ የምንማባልበት መንገድ መስተካከል አለበት ሁለተኛ እራሱ የይቅርታን ምንዳ አላህ የሚሰጠንን ገንዘብ አላህ የሚሰጠንን ዋጋ ምን እንደሚያደርግልን ማወቅ አለብን ነው ምለው ቤተሰቦቻችንን መሀል ይቅር ስንባባል አላህ ዱንያንም አስወጥቶብን ከሆነ ያስገባልናል ጤናም ጠፍቶ ከሆነ ጤናውን ያመጣልናል ሪዝቅም ጠፍቶ ከሆነ ሪዝቁን ያመጣልናል እና ይቅርታን ዋጋ ሳጠቃልል አንደኛ ይቅርታን ዋጋ በደንብ እንረዳ ለምን እሱ በጣም ብርታት ይሆነናል ይቅርታ ለማድረግ ሁለተኛ ይቅርታ ስናደርግም ይቅርታ ሌሎችም ሲያደርጉ መንገዱን እንዲያስተካክሉ ነሲሃ እየሰጠን እንሂድ የኔ ሀሳብ ይሄ ነው። እንግዲህ አፉ በሉኝ ካረዘምኩባችሁ